ጉድ፣ ጉድ፣ ጉድ ሳይሰማ መስከረም አይጠባም ማለት እህኒ ነው። ጉድ እኮ ነው እንዲያው ማለት ነው። በወዲያ ሲል ቦዲ ሲል ገልጦ ሳይነግራት ሀንች ሆየ ሌላ ፍቅር አቁጭ ትበል። የተከበራችሁ ደፈፊ ቤተሰቦች እንዴት ናቸው? እናንተ እንዴት ናችሁ? ደና ናችሁ ወይ? ከኔ ሁሉ ሰላም ሁሉ መልካም ነው። እናንተስ እንዴት ናችሁ? ደና ናችኋ? በጣም ተናፍቃችኋል። ተናፍቃችኋል ብቻ አይገልጠውም ማለት ነው። ምክንያቱም ያው እንግዲህ ተጠፋፍተናል። በጣም ነው የተጠፋፋ ነው። እንግዲህ ያው ኢትዮጵያ ስገባ ጊዜ ነው የጠፋሁት ማለት ነው። ኢትዮጵያ ብገባም ያን ያክል አስቸጋሪ ነገር ይሆን ማለት የመብራት የዲያታ የምን ችግር ሳይሆን ያው አለ አይደለ፣ ጊዜ አታገኙም። ኢትዮጵያ ስትገቡ በተለይ በተለይ ደግሞ አለጦል እድት ብላችሁ ቤታችሁ ግብት ካላችሁ፣ ጊዜ አታገኙም። ሞት አታገኙም። በቃ ያልተመቻቸው ነገሮችን ለማመቻቸት አንዳንድ ነገሮችን ለመስራት ምናምን ቢማማ እና ያው እንደዛ ለማድረግ ሲባል ያው ጊዜ አይመሯችሁም። አንቺ አትግቢ፣ እረፊ፣ እሷ እሷ ብቻ ታትጨርስ እላችኋለሁ ወዶችዬ። ለማንኛውም እንደዛ ነው እንግዲህ ካላስካሌ ታአል ታአሊ መድረኤሽ ማለት ቀርቶ ያው አልሐምዱልላይ ውሽኮር ከልጆች ጋር ነው አሁን እንግዲህ ያለሁት ማለት ነው ልጆች ጋር አብሬ ነይ ለምን ልንጠናቴ ለምን ለምን ምጣው ነይ ለምን ዲን ነይ ትትለይ ትንሽቱ ማለት ነው። ነይ ትለያለች ነው እላችኋለሁኝ። እና እንግዲህ ያው ዝሮ ዝሮ አሴር ጉድ ሆኗል። አሴር አሴር አሴር በነገራችን ላይ ኖላዊ ድራማን በጣም ነበር ታውቃላችሁ፣ በፊት የምከታተለው ለእናንተም ይዤ መጣ ነበረ ምናምን። ና አሁን ላይ ያው ኢትዮጵያ ስገባ እየተከታተልኩ አይደለም ማለት ነው ማለት ጊዜ አይኖረኝም። ስልኩንም በቃ ትዝ አይለኝም አለ ዘውም ወላሂ ለምን ደህ አላውቅም። ስብሓንአላህ ና ያው ኖላዊ ድራማ እንግዲህ በዚህ መልኩ ያው እንግዲህ አስሂርና ሀና አልተገናኙም ማለት ነው። ምክንያቱም አፍቃሪ ተፈቃሪን አፈቅርሻለሁ ብሎ ስላልነገራት ያው እንግዲህ አፍቃሪው ሌላ አፍቃሪ መጥቶ ደግሞ አፈቅርሻለሁ ሲላት እኔም አፈቅርሃለሁ ብላ ቁጭ አለች። ሀንቸው ማለት ነው። ጉር ነው እላችኋለሁ። እናንተ ባቄላሸት ያመረው ደግሞ ይኸው በዚህ መልኩ ይሄን እንደዚህ አንዴ ባቄላሸቱ፣ አንዴ በቆሎ ሸቱን፣ አንዴ ጥንቅሹን ማማ ይም ገባችበት እኔ ለ ለናንተ ስላሳይ በጀስ እንት ስላይ ታሷ ምን ትልትላ እኔ ብጣቂ አባት እና አላክልሃልን። እንግዲህ ባቄላ እሸት ያማራችሁ ብዙ አጋጣሚ ኑ ብሉ። ያው የኖላዊ ድራማን እንደ መግቢያ እንትን አልኩትኝ እንጂ ባቄላ እሸቱን ጥንቅሹን፣ እንዲሁም ደግሞ በቃ ሁሉንም ነገር ላሳያችሁ ነው የመጣሁት። አየት አየት አድርጉት እስኪ ባት በሉት ማለት ነው። ደስ አይልም? አያምርም? ካሜራው ላይ ደግሞ እንዴት ነው የሚያምረው? በእናታችሁ አይ ማማዬ፣ አታውቅም። በነገራችን ላይ ባቄላ እሸት ና ጥንቅሽ አታውቅም። በቆሎ ታውቃለች። ሳውዲ ያላችሁ በቆሎ አለ በቆሎ ታውቃለች ማለት ነው። በቆሎ ትበላለች። ጥንቅሽ ግን አትበላም። ሻትልም ብዬ ስትሏት፣ እንትኑንም ደግሞ ዲነው ባቄላውንም ደግሞ ብዬ ስትሏት አትበላም ማለት ነው። ሻትልም ይሁሉችም ገቡበት፣ ትልቂቱም ትንሽቱም እና ይህንን ይመስላል እላችኋለሁኝ ውሹ ውሹ ትደኛለች። አመጣኒ እድሌ እድሌ። ለማንኛውም ባቄላሸት እንዴ በዚህ መልኩ ብሉ ጥንቅሹ። ይሄውላችሁ እዚጋ እዚጋ እዚጋ እዚጋ ጥንቅሽ አለ። ጥንቅሽ ብሉ። የገጠር ልጆች እርግጠኛ ነኝ ይናፍቃችኋል፣ ሁሉም ነገር ማለት ነው። ማለት እኔም እዚያ እያለሁ ይናፍቀኝ ስለነበረ ጥንቅሽ በቆሎ በቆሎ እንኳ ራሱ ሳውዲ ላይ ይኖር እንጂ እንደኛ ገር አይደለም፣ አይጣፍጥም። አንደኛ ደረጃ የምንሰራበት ምን እንትን የምንልበት የምናዘጋጅበት መንገድም ሊሆን ይችላል። ለምሳሌ መጥበሻ ምናምን አምና አናገኝም። ለዛም ሊሆን ይችላል። ግን በቃ ብቻ በጣም እና የለውም እንደኛ ገር ማለት ነው እላችኋለሁ። ይሄኛ ገር ግን ሁሉም ነገር ወላሂ፣ ሁሉም ነገር ይጣፍጣል። የምር ሩዙ ራሱ ይለያል። ሩዙ መኮረኑ ምናምን ራሱ በጣም ነው ይለያያል፣ ማለት ነው። እዛ ካለው ጋር ያው ባቄላው ተቀቅሎ ተላላችሁ፣ ተገንፍሎ በጨው ይሄን ይመስላል እንግዲህ፣ እየበላን ነው ማለት ነው። ኑኑ ብላ እላችኋለሁ። እንዲህ አገሬ ልጆች ስትመጡ፣ ኢትዮጵያ ስትመጡ ማለት ነው። በቃ አለ አይደለ? በበጋ ሳይሆን በመስከረም፣ እንዲሁም ደግሞ በጥቅምት እንደዚያ በቃ ነው፣ ቶሎ ማለት ነው። አሁን ለምሳሌ አያቶች ሀገር ልክ እኔ ምጥት እንዳልኩ በቆሎ እሸት እየተበላ ነው። አሁን ላይ የነሱ ደርቋም ማለት ነው። የቤተሰቦች ደግሞ አሁን ደርሷል እላችኋለኝ። ና እንዲህ የመጣሁኝ በቀልያዊ ሲመጡ በቆሎ እሸቱ ተጭኖ ምናምን ያው ምጥት እንዳልኩ ቤቴ ስለሆነ የገባሁት በቆሎ እሸቱ ተጭኖ ምናምን መጥታታሽ፣ ደግሞ እኛ ዘንድ ደግሞ ባቄላ እሸት ነበር የደረሰው። ባቄላ እሸቱ፣ ቃሪያው፣ ምኑ በቃ ሁሉ ነገር እሸት ነው። አሁን ላይ ገጠር የገጠር ልጆች ሁሉንም ነገር ታውቃላችሁና በቃ ይዘው መጡ ማለት ነው። ደስ ሲል ነበረ። ኑ እንጀራ እንጋገር። አሁን ወደ እንጀራ ጋገር አዳይ ትላላቸው እንግዲህ። እንጀራ እንዴ ወፍሯል፣ ተሽነቋቁሯል እንዳትሉ፣ ያው አንደኛ ደረጃ አዲስ ምጣድ ተገዝቷ ተሟሽታ ነው። ሁለተኛ ውሃ ብላሽ ነው እንዳታፈሰው ሁለተኛ ደረጃ ደግሞ ሴት እይቱም አዲስ ናት ብላችሁ የያዙኝ ማለት ነው። እንጀራ ጋጋሪቱ አዲስ ነኝ አዲስ ነኝ ማለት ነው። ማለት ያኔ አሳሳለ ስል ሽንቁርቁር ይላል። ደሞ ሽንቁርቁሩ እንደፈናለ ስል ይወፍራል። ከሉ እንደዚህ እያልኩኝ በቃ እንዴት ተስተማሪ ትላላችሁ አላክልሀልን። ይሄንን ይመስላል እንጀራው የሚያምር ነበረ። ከሰለን፣ ዝቀይ ሽሮ ይኔ ነው ሽሮ ነው የምፈልገው። በነገራችን ላይ እኔ አሁን ከእንጀራ ጋገራ ወጥቼ ቀጥታ ቡና ነው መፈርሻው። ኑ ትፈደሉ ጎናችንን ይህንን ይመስላል። ፈራረሽን እዚህ ጋ ምንም ይሁን ምንም እንዲያቅማችሁ እንዲያቅም እቴ ብሏል ሰው፣ እንዲያቅሙ እንጂ እንደ ቤቱ እንጂ እንደ ጎረቤቱ አይኖርምና እንዲያቅም እቴ። በቤታችሁ ጉድ ጉድ ብላችሁ ልጆቻችሁን በምሳ ሰዓት ምሳ ስታበሉ፣ ከዛ ደግሞ ወደ ቡና ወደ ምኑ ተፈተፈ ስትሉ፣ ከዛ ደግሞ እነሱ በልተው ጠጥተው እንደዚ ሲጫወቱ ምናምን በቃ አለ አደለ ያለው ድባብ። በተለይ ልጅ ያላችሁ ሰዎች፣ እኔ እንጃ ንቶሎ አገራችሁ ማለት ነው የምርበድነታችሁ ልጆቻችሁ ልጆቻችሁ ሰዎቹ እንዴ ሲቦርቁ ሲጫዋቱ ማየቱ ራሱ ለእናንተ እራት ምሳ ቆርስ አያስፈልጋችሁም ማለት ይቻላል። የምር የነሱ ፈገግታ ለእናንተ ስንቀ ነው ማለት ነው ወላሂ እና አልሐምዱሊላህ ረብል ዓለሚን። እንደዚህ አሁን ሰዓቱ መሽቷል፣ መቅረብ አካባቢ ነው። ልጆች በዚህ መልኩ እየተጫወቱ ነው ማለት ነው። እኛ ቡናችንን ጠጣተን አብቅተን፣ እነሱ ደግሞ በዚህ መልኩ እየተደባደቡ እየተጫወቱ ነው። እላችኋለሁኝ። ይህንን ይመስላል እንግዲህ። ላይክ እና ሰብስክራይብ ማድረግ አትርሱ።